የበሽታዎቻችን መነሻዎችም መነሻዎች ዘጠና አምስት ፐርሰንት ኦልሞስት ማለት ይቻላል መንፈሳዊ ናቸው። በሽታዎች የሰው ልጅ የወለት ሂደትም ተቃራኒ ፆታዎች ግንኙነት ነው። የሆነ ስጋ አካል በሆነ ጊዜ ተነሳሽነት መንፈስ በውስጡ ሲፈስ ማለት ነው። አእምሮ ስራሱ ምንድን ነው? አስራ አምስት ቢሊዮን በላይ ሴኖች አሉት። በጣም የሚገርሙ ነገሮች አሉት። ሮፉ ከተዘራበት በኋላ ልኩ የሚሆነው አርባ ዓመት ከሞላው በኋላ ነው። ለዚህ ነው ከአርባ ዓመት በኋላ ል የሚላ አረብኛ ከናንጋር በየአመቱ የሚቀንሱ ቁጥራል። ለምን ከጋላክሲ አንጻር ሆ የሚቆጥረው አርባ አመት ሲሞላው ሰው አስራ አምስት ቢሊየን ሴሎቹን ይዘ ከእያንዳንዱ ኮከቦች እዚህ ዩኒቨርስ ውስጥ ካሉ ኮከቦች ከተለያየ ነገር ጋር ነው ኮኔክት እያደረጋል። ያሁን ከሩህ ጋር ተገቢውን ስራ እየሰራ ከሆነ በጣም ሩሃንያው ያገገለት ሰው ቆች ብሎ ስለ ስለምናምን ማውራ ሳይሆን እንደ ትላልቆቹ እንደ ቀድሞቹ እሱም ዩኒቨርሱም ወጣ ብሎ ማየት መመልከት የሚችልበት ፓወርን ይላበሳል። መላአክ ናቸው፣ መላይካዎች ናቸው።

ለምን ተፈጠረ ያብሎ ብሎ አጥንቶ ያሁን ስራ የሚሰራ ጉዳይ የለም ነው። ኮኔክሽን ሲዛባ ለምሳሌ፣ ቅኝ እንደ ፋሽን ነው። ኩላሊት በሽታ ፌደሪቲ፣ ለምሳሌ በኢንፌክሽን ፌል የሚያደረግባቸው ሰዎች አሉ። በድንገት ፌል የሚያደረግባቸው ሰዎች አሉ። እንዴት ነው ኢንፌክሽን የሚፈጠረው? እንዴት ነው ኩላሊት ፌል የሚያደረገው ኩላሊቱ ላይ ያለው

ሁሉም በመስቀል ነበር ብያለ ነበር። ለማንኛውም ግ ስለ በሽታን እያወራ ያለውት ነው የፕሮግራሙ መዛባት ነው። ምን አዛባው ያን ፕሮግራሙ ጥያቄ ወይም ኤሌክትሪክ ላይ ኮንዲሽን ተበላሽቷል ወይም ፕሮግራሙ ላይ ቫይረስ ገብቶበታል። ወይም እንግዲህ እንደዚህ እያመቀጥ ይቀጥላል ማለት ነው። አዘርዋይስ በሁሉም ሁኔታዎች ላይ እየተጠበቀ ነው። ስለዚህ የበሽታዎቻችን ልክ ዘጠና አምስት ፐርሰንት ማንነታችን መንፈሳዊ ነው። መንፈሳችንን ነው የሚወክለው ብለን እንደጀመር ነው የበሽታዎቻችን መነሻዎችም ዘጠና አምስት ፐርሰንት ኦልሞስት ማለት ይቻላል መንፈሳዊ ናቸው። በሽታዎች መንፈሳዊ ነቱ ምንድነው? ፕሮግራሙ ምን አዛባው፣ ወይም ቫይረስ ው የት በኩል ገባ፣ እንዴት ገባ የሚለው ጥያቄ ይሆናል እንጂ መንፈሳዊ ስለመሆናቸው ምንም የሚያጨቃጭቅ ነገር አይኖርም ማለት ነው። የሰው ልጅ የወለድ ሂደትም የሚራባበት ሂደትም የተቃራኒ ፆታዎች ግንኙነት ነው። ይህ ግንኙነት መንፈሳዊ ነው። ባል ከሚስቱ ጋር የሚገናኝበት ሂደት መንፈሳዊ። እንዲያው ዝም ብላችሁ ፊዚካል ነው ካላችሁ የወንዱ ብልት ሁሌም አጥንቱ ነው መፈጠር ነበረበት እውነቱን ስንናገር ማለት። ነገር ግን የሆነ ስጋ አካል በሆነ ጊዜ የተነሳሽነት መንፈስ በውስጡ ሲፈስማል፣ ስፔሻሊ ጀርባና ጉበት አካባቢ ላይ ነው ኮኔክት የሚያደርገው። ያንም ኮኔክት ሲያደርግ አካባቢ ይንቀሳቀስና ግንኙነት ይፈስማል። እንዳች የሚዋ ፓርት ነው። የሰው ልጆች ያሳዊ የፈጥሯን ትልቁ ፓርት ነው። በጣም አጭር ጊዜ የሚፈጅ የህይወት ጊዜን የሚጠይቅ ነገር ግን በጣም ልዩ ቦታ የሚሰጠው ልዩ የሆነ የህይወት እንግዲህ ይሄኛው ግንኙነት ነው። ቤተሰብን የሚፈጥረው ይሄኛው ግንኙነት ነው። ልጅን የሚፈጥረው ይሄኛው ግንኙነት ነው። አባት እንድንባል እናት እንድንባል አባት አለኝ እንድንባል በሚያደርገው ይህ ፓርት ላይ ከባድ ኮኔክሽን ችግር ሲፈጠር ያሰው ለምን ይፈጠራል? ስንፈተ ወሲብ የሚባል በሽታ ይፈጠራል። ወደ ራሱ አትራክት ማድረግ ችግሩ የተፈጠረው ሶፍትዌሩ ላይ ዝም ብለን ስናይ፣ እንግዲህ በነፍስ አለም ላይ ስናይ የሚፈጠረው በነገራችን ላይ

ለነፍሳችን ለዚህ ጉዳይ የሰጠረት ቶቃ በጣም ስላደገ አይደለም። ልብስ ለብሳ ብትመጣ ረትን ብትለብስ እን አሻገን ምናየት ይመስለኛል። አትራክሽን ሆ ማለትነ ነገር ግን ወደ ሀላሉ መንገድ ሲመጣና ልጅን መፈለግ ወደ ጉዳዩ ሲመጣ ችግር ይፈጠራል። ለምን ከእሷ እሱ አፋርት የሚያደርገው ፕሮግራም ተበላሽቷል። ችግር ተፈጥሮበታል። ወይም መሳሳብ ማግኔቲክ ፓወሩ ለመብተዋል። ወይም የእሱ የተሳባ አይደለም። ወይም የእሷ መሳባ ብቶታል። ስለዚህ በዚህ መንገድ ስንረዳው በሽታዎቹን በደንብ ክሊርሊ እናቃቸዋለን። ስለዚህ ብዙዎቹ በሽታዎች እንደዚሁ እንደዚሁ እያልን መንፈሳዊ መሆናቸውን የተረዳን ያለ ማለት ነው። እንግዲህ እስከ አካላችን መንፈስ ይሄን ያልከልኩም በሽታዎቹን እያንዳንዳቸውን በሌላ ጊዜ አንድ በአንድ እገልጻቸዋለሁ። አእምሮ ጋ ልምጣ። አእምሮ ስራሱ ምንድን ነው? አእምሮና ልብ እ ፕሮሰሲንግ ዩኒት የአንድ ኮምፒተር ፕሮሰሲንግ ዩኒት አገን እንበላቸው። ሁለት ናቸው። አእምሮ አስራ አምስት ቢሊዮን በላይ ሴሎች አሉት። ከዛ ሁለት እያንዳንዱ የሚያንቀሳቀስ የነርቭ ሴሎች ኒውሮች ተሰክቶለታል። ይሄ ብቻ የሚገርም ነው። አስራ አምስት ቢሊዮን ሴሎች እዚህ ውስጥ አእምሯችን ውስጥ ካሉ አስራ አምስት ቢሊዮን ኮኔክሽን እዚህ ኒውሮች ውስጥ አለ። ኮኔክሽን ምን ምንድን ነው? እያ በጣም የሚገርሙ ኒውሮች አሉ። አንድ ሰው ሮፉ ከተዘራበት በኋላ አእምሮ በጣም ብዙ በጣም ንቁ የሚሆነው አርባ ዓመት ከሞላው በኋላ ነው። ለዚህ ነው ከአርባ ዓመት በኋላ ልጅ የሚላቀው ከአንድ ጉዳይ ጋር ላገና አረብኛ ከናንደር በየአመቱ የሚቀንሱ ቁጥር አለ። ለምን ከጋላክሲ አንጻር ነው የሚቆጥረው ምን ማለት ነው? ይሄ የኛ ሀገር አቆጣጠር ወይም ፊዚካል አቆጣጠሩ ሉናር አቆጣጠርና ፊዚካል አቆጣጠር አለ። ፊዚካል አቆጣጠሩ ምድር ፀሐይን ከምትሽከረከርበት አንፃር ነው የሚቆጥረው ምድራችንና ፀሐያችን አንድ ላይ ሆኖ ግን በእኛ ጋላክሲ ውስጥ ይሽከረከራል። ሲሽከረከሩ እንዲህ እየዞሩ ሲሄዱ በእኛ ጋላክሲ ውስጥ ከዚህኛው ዓመት አንፃር በአማ ከሰርቱ የመሳሱ ቀናትን እየቀነሰ ይሄዳል። ነገር ግን እንዲህ እየተሽከረከረ በኛ ጋላክሲ ውስጥ ብቻ ነው እያወራቸው ያለው የእኛን ጋላክሲ ለመጨረስ በእኛ ሰዓት አቆጣጠር በእኛ አቆጣጠር አርባ ዓመት ይፈጅበታል። ይህ ማለማት ነው። አርባ ዓመት ሲሞላው ሰው አስራ አምስት ቢሊየን ስሎቹን ይዘል የልብና የምናምን ኮኔክሽኑ ይዞ ከእያንዳንዱ ኮከቦች እዚህ ዩኒቨርስ ውስጥ ካሉ ኮከቦች ኮኔክሽኑ ፐርፌክት የሚሆነው አርባ አመት ሲሆን፣ እያንዳንዱ ቀን ላይ ከተለያየ ነገር ጋር ነው ኮኔክት እያደረገ ያለ በአርባ አመታት ውስጥ ኮኔክሽኑ ፐርፌክት ይሆናል። የሩህና የአካሉ ኮኔክሽን ያውን ከሩህ ጋር ተገቢውን ስራ እየሰራ ከሆነ ለሩሁ እየኖረ ከሆነ አዘርዋይስ በአርባ አመቱ ፊዚካሉ ብቻ ነፍስየው ብቻ ይነግስና በአርባ ዓመቱ ጥሩ ነፍሰ ገዳይ የሚወጣውን ሰው ሊኖር ይችላል። ምን ጥያቄ የለውም። ነገር ግን ብስል የሚሆነው የዩኒቨርስል ኮኔክሽን የሚጨርሰው እዚህ ምድር ላይ ያለውን የመጣበትን፣ በነገራችን ላይ በጣም አነሳሳት ነበርን ከሆነበት ነበር ከነበርንበት አሁን እዚህ ምድር ላይ ነን፣ ነገ ምንኖራለን ማለት ሩሕ አይሞትም ብለን መታቀውን ወደሚቀጥለው እዚህ ጋር የሆነ ላይፍ ሳይክል ለማሟራት እዚህ ምድር ላይ መጣ ነው ስለዚህ ይሄን ላይፍ ሳይክል ለማሟላት የሚያስፈልገን ብዙ ብስለትና ብቃት ለማው ለማጉልበት 40 ዓመት የሚፈጅ ኮኔክሽን ያስፈልገዋልና ነው። ስለዚህ 15 ቢሊዮን ቱ ፐርፌክት ኮኔክሽን ይችላል። በኋላ በጣም ሰው ቁጭ ብሎ ስለ ሩህና ስለ ምናምን ማውራት ሳይሆን እንደ ትላልቆቹ እንደ ቀድሞቹ እሱም ዩኒቨርሱም ወጣ ብሎ ማየት መመልከት የሚችልበት ፓውረን ይላበሳል። ሰዎችን በመላሱ በምናምኑ ሳይሆን በሩህ አቅሙ የመግዛት አቅም ይኖረዋል። ውሸትና ምናምንን የሚከላከለው አትዋሹ ብሎ ተናግሮ ሳይሆን ውሸትን የሚጠራ ማንነቱ ብቻ፣ እሱ ውስጥ ያለው ሶፍት ሰዎች እሱ ጋር ሲደርሱ እሱ ባለበት ቦታ እንዳይዋሽ ያደርጋሉ ነው። ጠላ ኤግዛምፕል አለነው። ዑመር ቢን አብዱልዓዚዝ ፕሬዚደንቱ ነው። የኡማው የአሚር ልሙእሚን ሆኖ ከተመረጡ አራት ዓመት ሲያስተዳድሩ በሳቸው ቀጠና በሳቸው ባሉበት የሙስሊሙ ኡማ ዓለምን ገዛ በሚባሉ በዘመን ላይ ከምስራቅ አፍሪካ እስከ ስፔን ድረስ ሲያስተዳድሩ በነበረበት በዘመን ላይ ሌብርነት ረፍቶ ነበር። ሙለ ሶሶና ይጸርቅ ለምን? እስፕሪቱዋል ብቃታቸው ነፍስ የምትሰራው የምትፈልገው ከራሳቸው ውስጥ ብቻ ሳይሆን ከሰዎች ውስጥ እንዲአክቲቬት አድርገውት ነበር። በቃ እንኳን ከራሳቸው ከሰዎች አይደለም ከፍጡራን ውስጥ